ጳውሎስ የልውውጡን ታሪክ ለምን እንደገና ይተርካል? ጳውሎስ የልውውጡን ታሪክ እንደገና ይተርካል፤ መልእክቱ ከእግዚአብሔር የመጣ እንጂ ከራሱ አእምሮ የመጣ እንዳልሆነ ለማሳየት። ያለፈውን በማካፈል ሕዝቡ የእግዚአብሔርን ጸጋ ኃይል እንዲረዳ ይረዳዋል። ታሪኩ ከአይሁድ ሕዝብ ጋርም ያገናኘዋል፤ ይህም በአንድ ወቅት እንደ እነርሱ ይኖሩ እንደነበር ያሳያል። ለእውነት በምስክርነት በር ይከፍታል። ጳውሎስ ታሪኮች በጣም አስቸጋሪ የሆነውን ልብ እንደሚያለሰልሱ ያውቃል። አንድ ሰው እግዚአብሔር ሕይወትን እንዴት እንደለወጠ ሲሰማ፣ እግዚአብሔርም ሊለውጣቸው እንደሚችል ማሰብ ይጀምራሉ። የጳውሎስ ምስክርነት ትሕትናን፣ ታማኝነትን እና መለኮታዊ ጣልቃ ገብነትን ያሳያል። ኢየሱስ በእውነት እንደሚለውጥ ሕያው ምስክር ይሆናል። ጳውሎስ ታሪኩን የሚተርክበት ሌላው ምክንያት በእውነት ራሱን መከላከል ነው። ከሕዝቡ ጋር ከመጨቃጨቅ ይልቅ፣ እግዚአብሔር በእርሱ ያደረገውን ያካፍላል። መከላከያው ቁጣ ሳይሆን ምስክርነት ነው። የእግዚአብሔር ሥራ ከቃላቱ የበለጠ እንዲናገር ያስችለዋል። በመጨረሻም፣ ጳውሎስ ታዛዥነት አስፈላጊ ስለሆነ ታሪኩን እንደገና ይተርካል። ኢየሱስ ለሁሉም ሰው ምስክር እንዲሆን ነግሮታል። ስለዚህ ጳውሎስ አደጋ ሲገጥመው እንኳን ያንን ትእዛዝ ያከብራል። ምስክርነቱ የእምነት መሳሪያና የመዳን ግብዣ ይሆናል።